ከሰገሌ ጦርነት ጀምሮ በኢትዮጵያ ላይ የሚቃጣ የውጭ ወረራን በማስቆም በመመከት እንዲሁም የአጸፋ እርምጃ በመውሰድ እጅግ የገነነ ታሪክ ያለው ነው የኢፌዲሪ አየር ኃይል። አየር ኃይሉ በዘመን ጅረት ውስጥ የከፍታና የዝቅታ ታሪክ ያለው ሲሆን ባለፉት ዘጠና ዓመታት ውስጥ የኢትዮጵያን ሉዓላዊነት በመጠበቅ ረገድ የተዋጣለት ደጀን በመሆን አኩሪ ገድል የፈጸመ ነው የኢፌዲሪ አየር ኃይል በ1950ዎቹ የቶጉጫሌ ጦርነት በ1969 ዓ.ም የተካሄደው የኢትዮ ሶማሊያ ጦርነት በተለይም የካራ ማራ ድል እንዲገኝ ከፍተኛውን ሚና የተጫወተው ነው። በዚህ ጦርነት በ1990ዎቹ ደግሞ በኢትዮ ኤርትራ ጦርነት የአየር ክልሉን የበላይነት በመውሰድ የኢትዮጵያን ዳር ድንበር በመጠበቅ ጭምር ለምድር ኃይሉም እጅግ አጋዥ ኃይል በመሆን ትልቅ ገድል ፈጽሟል። በሌሎች የጸረ ሽብር ዘመቻዎችን ቢሆን አየር ኃይሉ ሲጫወታቸው የነበሩ ሚናዎች ከፍተኛ ነበሩ። እስከ 1982 ዓ.ም ተመረተ። በአፍሪካ የላቀ ግዳጅ የመፈጸም አቅም ላይ ደርሶ የነበረው ግዙፉ ተቋም ከመንግስት ለውጥ ጋር ተያይዞ አየር ኃይሉ ችላ የተባለና ብቁ ቴክኒሽያኖቹ እንዲበተኑ አይሮፕላኖቹም ከጥቅም ውጪ እንዲሆኑ የውጊያ መሰረተ ልማትም እንዳይኖር ተደርጓል። ይህም ለሀገር አያስፈልግም የሚለው እሳቤ መነሻውም ነበር። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል፣ በደንብ የታጠቀ። በአፍሪካ ክብር ያለው አየር ኃይል ነው የነበረው። የነበረውን በማፍረስ ከዜሮ የመጀመር አባዜያችን አየር ኃይላችን ፈራርሶ ዳዋና አቧራ ወርሶት ከዜሮ እንዲጀምር ተደርጓል። ለኢትዮጵያ ሀገረ መንግስት ግንባታ ተቋማት ብቁና ተወዳዳሪ እንዲሆኑ ለማስቻል ከሰባት ዓመታት በፊት መንግስት እየሰራው ነው ብሎ ሲነሳም አንዱ የትኩረት ማዕከሉ የነበረውም የኢፌዲሪ አየር ኃይል ዋነኛው ነበር። አየር ኃይሉን በበጀት የመደገፍና የፖሊሲ ስትራቴጂ ለውጥ የማድረግ ተግባራትም ተከናውነዋል። በዚህም የኢትዮጵያን አየር ክልል የሚያስጠብቁ ሙያተኞችን የማፍራት ዘመናዊ ትጥቆችን የመታጠቅ የውጊያ መሠረተ ልማትንና አካባቢን የመፍጠር ስራዎች ዋነኞቹ ነበሩም ይህ ደግሞ መንግስትና የፖለቲካ ህሳቤ በተቀያየረ ቁጥር የማይፈርስና የማይለዋወጥ ለኢትዮጵያ ሀገር መንግስት ግንባታም መሰረቱን የጣለ ውግንናውም ለህዝብና ለሀገር የሆነ ተቋም የመገንባት ህሳቤን ያነገበ ነው በተለይ በአቪዬሽን ከማንም ቀደምት ነው የታጠቅ ነው አንዳንዱ ኤዥያ ሀገር አውሮፕላን ምን እንደሚመስል በማያውቁበት አፍሪካ ይቅርና የነበርንበት ነው ቁጭት ነው የመጀመሪያ ስንጀምር ምንድን ነው መሆን የሚገባን ቦታ አደለንም ብለን ነው በጣም ተግባብተን የተነሳ ነው ስርዓት በተቀያየረ ቁጥር የሚፈርስ የመከላከያ ተቋም መሆን የለብን መከላከያ የህዝብ ተቋም ነው አገር ጠባቂ ነው ለዓላዊነት ጠባቂ ነው እንደዚህ አይነት ሰራዊት ደግሞ በዘር በጎሳ በፖለቲካ አመለካከት በሃይማኖት አይገነባም ስለዚህ ሉዓላዊነቴ አገሬ ኢትዮጵያ ሰላሜ የሚል ብቻ መሆን አለበት አንዱ ይሄ ነው። ትልቁ ስራ የሰራ ነው። ኢትዮጵያ ያለችበት ቀጠና ስትራቴጂያዊ ተለዋዋጭ ሁኔታዎች የሚስተናገዱበት ከመሆኑ አኳያ ብሔራዊ ጥቅሞቿን የሚያስከብር አየር ኃይል ለመፍጠር ብሎም ሀገሪቱን የሚመጥን የሀገርና የህዝብ ዘላቂ ሰላምን የሚያስጠብቅ ተቋም ለመገንባት የሚደረገው ጥረት ግን ውጤት ማምጣት ጀምሯል። በዚህም አምናም ፀሐይ ሁለት አይሮፕላንን በራስ አቅም የመግጣጠም ተግባር አከናውናለች። ይህም የለውጥ ጅማሬ ተደርጎ ተቆጥሯል። ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ ሁለትን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ ለልምምድ ምናልባት ትሆን የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል። አራት ቦምብ መያዝ ይችላል። ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል። ዘመናዊ የድሮን ቴክኖሎጂን ከመታጠቅ እስከ ማምረት የደረሰችው ኢትዮጵያም ለአየር ኃይሉ የመፈጸም አቅሙን በማሳደግ የከፍታ ማማ ጉዞውን እንዲቀጥል ምክንያት ሆኗል። በቀጠናውና በአህጉራዊ የሰላም ማስከበር ተልእኮዎች በመሳተፍ አኩሪ ታሪክ ያለው ተቋሙ በአፍሪካ በሁሉም መስክ ውስጥ ቀዳሚ የሆነ ተቋም ለመገንባትና የቀደመ ዝናውን ለመመለስ እየተሰሩ ያሉ ተግባራት ግን በእርግጥም ይበል የሚያሰኝ ነው።